አረ ትለይብኛላችሁ! ፋሚሊ ኮምፕሊቲ እያነጋችሁ ፋሚሊ። አረ ይበቃኛል አንቺ፣ አረ ይበቃኛል አንተ። ትለይብኛላችሁ ፋሚሊ። እስፖርታከስ እስፖርታከስ! አቤት አቤት። ትለይብኛላችሁ ትለይብኛላችሁ። ማንዬ፣ ሌዝኮ በቃ ሁላችንም። እኔ ሲሳይዬ፣ እኔ አባት። እንደው አንተ አትሳሳም እኮ ሲሳይ